የአማራ ህዝብ የተጋረጠበትን የህልውና ትግል መደገፍ መብት ብቻ ሳይሆን አማራዊ ግዴታም ጭምር ነው። ከቀድሞ የአማራ ፋኖ ህዝባዊ ድርጅት የውጭ አስተባባሪ ኮሚቴ የተሰጠ መግለጫ። እኛ በቁጥር 11 የምንሆን አማራዎች የአፋሕድ የውጭ ድጋፍ አስተባባሪ ኮሚቴ አባላት በኮሚቴነት ተመድበን ወደ ሥራ ከገባን በኋላ በአደረጃጀት ችግርና የድርጅቱን ተልእኮ ለሌላ ዓላማ ለመጠቀም በተሰገሰጉ ግለሰቦች ምክንያት የተፈለገውን ሥራ ለማከናወን ችግር በመፈጠሩ የድርጅቱ የአገር ቤት አመራር ጉዳዩን ተገንዝቦ የተሻለ አቅምና ፍላጎት ያላቸውን እውነተኛ የአማራጆች ከሁሉም የዓለም አቀፍ ተካተው በድጋሚ እንዲዋቀር አማራጮች ጭምር በማመላከት በሚያዝያ 3 ቀን 2017 ዓ ም በተጻፈ ደብዳቤ በማሳወቅ ውጤቱን በትዕግሥትና በአማራዊ ጨዋነት ምንም እንኳን በድርጅቱ ውስጥ የተፈጠረው ችግር ከመሬት ባለው የዲያስፖራ መመሪያ በኩል ሆን ተብሎ በተፈጸመ መዋቅራዊ ስህተት መሆኑን ተገንዝበን በውስጥ ትግል ለማስተካከል ጥረት ብናደርግም በአንድ በኩል በውጭ የተሰባሰበው በአንድ በኩል በውጭ የተሰባሰበው የሳልሳዊ በአዴን ክንፍ እኛንና መላው የአፋ ደጋፊዎችን በየማኅበራዊ ሚዲያ በመዝለፍ በሌላ በኩልም የውጭ ድጋፍ እንዳይደረግ ከአገዛዙ ጋር የተናበበ አምስተኛ ረድፍ ሚና በመያዝ አሻጠር በመስራት በርካታ ሊከናወኑ የሚችሉ ወርቃማ ዕድሎችን አምክኗል። በተጨማሪም ይህ ስብስብ የህልውና ትግሉን አማራን በወኪልነት እያጠቃው ላለው የብአዴን አገዛዝ ለማስረከብ ትግል ለማስቆምና ዳግም ወደ ባርነት ለማስገባት የተቀነባበረ ሴራ ውስጥ መገኘቱ በተጨባጭ የተረጋገጠ ክህደት መሆኑን ህዝባችን ካወቀ ሰንብቷል። ድርጅታችን አፋሕድ ሚያዝያ 6 ቀን 2017 ዓ ም ባወጣው መግለጫም የአማራ ሕዝብ ለዓላማው አታጋይ ድርጅት እንዳይኖረው በውስጥና በውጭ ሰርጎ ገቦች ሲሰራበት የኖረውን የዘመናት ሴራ ዛሬም እንደወትሮ ቀጥለዋል በሚል የገለጸው ይኸው የአማራ ሕዝብ ተስፋ የሆነውን ድርጅት ከውስጥ ሰርገው ገብተው ትግሉ ለመቀልበስ የሚያሴሩ ከባዕዴን ከፍተኛ የሚባሉ የአገዛዙ ቁልፍ ሰዎች ጋር ቀጥተኛና የወኪል ግንኙነት ያላቸው ሰዎች የህልውና ትግሉ አደጋ ሆነው በመገኘታቸው ነው። ይህንን ሁኔታ የተረዳው የሀገር ቤቱ አመራር በውይይት መድረክ ያቀረብናቸውን ሶስት የመፍትሔ አማራጮች ማለትም በአማራጭ አንድ በአስራ አንድ ሥራ አስፈጻሚዎች ላይ ተጨማሪ ባለሙያዎችን በማካተት በፍጥነት ወደ ሥራ መግባት፣ አማራጭ ሁለት ከአራቱም እዞች ሁለት ሁለት የውጭ ተወካዮች በአደረጃጀት ተመድበው ሁሉንም ያማከል አደረጃጀት እንዲፈጠርና ከላይ የቀረቡት ሁለት አማራጮች የማያስግዱ ከሆነ ሦስተኛው አማራጭ አሁን ያለውን ኮሚቴ በሙሉ በማሰናበት አዲስ አደረጃጀት እንዲሠራ ተጠይቆ ነበርም ይሁንና፣ ሁለተኛው አማራጭ አመራሩ እየሰራበት መሆኑን ከገለጽን በኋላ ሌላ ዓይነት አደረጃጀት የሚመስልና ተመሳሳይ የአፍራሽነት ሚና ይዘው በፋኖ ማላ የሚጫወቱ አምስተኛ ረድፍ የብአዴን ሰርጎ ገብ ግለሰቦችን በኮራ አመራርነት መድበናል የሚል ግልጽነት የጎደለው ውሳኔ ሰምተናል። ይህም ከበፊት አወቃቀር በከፋ ሁኔታ ድርጅታችንን አፋሕድንና ወሳኙን የትግል አቅማችንን የሚከፋፍል በዓለም ላይ ያለውን የድርጅት ደጋፊዎች የናቀን ከምንም በላይ በአማራ ሕዝብ የትግል ታሪክ ውስጥ ከ50 ዓመታት የመከራ ዘመን በኋላ ከደምና አጥንት የተወለደውን አታጋይ ድርጅታችን የድል ተስፋ አደጋ ውስጥ የሚጥል ኃይል በታይ መሆኑ በእጅጉ አሳስቦናል። ራሱን ድርጅቱንም ለትችት የሚዳርግ የጓሮ አደረጃጀት ይዞ ከመምጣቱም በላይ ከየዙ የተሰጠው ውክልናም እኩልነትን ያላከበረ ለበለጠ ጥርጣሬና ሁከት በር የሚከፍት ሆኖ በማየታችን በእጅጉ አዝነናል። ይህ በደምና አጥንት የተገነባ አማራዊ አታጋይ ድርጅታችን በአምስተኛ ረድፈኞች በአዴናዊ የሸፍጥ ሴራ ተጠልፎ እንዳይወድቅ የድርጅቱ አመራር ጊዜ ሳይወስድ አስቸኳይ ማስተካከያዎች እንዲያደርግ በውስጥ መደበኛ ግንኙነታችን ቀንና ሌሊት ለአስጨራሽ ትግል ብናደርግም የድርጅቱ አመራር ለመታረም ዝግጁ አለመሆኑን አሳውቋል። አማራዊ ጨዋነትና እሴት የሌላቸው ስድብን የትግል መሣሪያ ያደረጉ ዓለም አቀፍ ግንኙነት ቀርቶ ኑሯቸውን በቅጡ መምራት ያልቻሉ አምስተኛ ረድፈኞች ትግሉን ለብአዴን አሳልፈው ለመሸጥ ያደረጉት ጥረትና የሚያሴሩት ሴራ መሬት ላይ ያለው አመራር ባይሰወርበትም ይህን አደገኛ ችግር ለማስታመም ይሁን አሊያም ለጊዜው በውል ባልተረዳን ሁኔታ አመራሩ አማራጭ ሐሳቦችን ውድቅ አድርጓል። በመሆኑም የአማራ ሕዝብ ትግል መደገፍ አማራጭ የሌለው ግዴታ በመሆኑ ዓለም አቀፍ መዋቅራችን ተጠቅመን የሕልውና ትግሉን እየደገፍን የውጭና የውስጥ ሰርጎ ገቦችን በይፋ የምንታገል መሆናችንን እየገለጽን አንደኛ፣ ሁሉም በውጭ ያለን የድርጅታችን እውነተኛ ደጋፊዎች አሁን የተቋቋመው የይስሙላ የውጭ ኮሚቴ የቅቡልነት ቀውስ የሚነጠው ህዝባዊነት የሌለውና ለድርጅቱ ሳይሆን በድርጅቱ ሊሰራ የተሰባሰበ አምስተኛ ረድፈኞች በውስጡ የተካተቱበት ጸረ አማራ መሆኑን በመገንዘብ ድርጅታችንንና ትግሉን በጋራ እንድንታደግ፣ ለዚህም ሁላችንም የሚያሳትፍ ዓለም አቀፍ የድጋፍ ማህበር የምንመሠረት መሆኑን ተገንዝባችሁ በጋራ እንድንቆም ሁለተኛ፣ በሀገር ቤት የምትገኙ እውነተኛ የአፋሕድ መሪዎችና መላው ሰራዊቱ ትግሉ እየጠራና ወደ መቋጫው መቃረቡን የተገነዘበው ጠላታችን በአዴንና አጋሮቹ የመከፋፈል ሥራዎችን ለማፍጠን በውስጥም በውጭም አስርጎ ያስገባቸው በትውልድና በቋንቋ አማራ፣ ነገር ግን በድርጊትና ስነ ልቦና በአዴን የሆኑ ትግል ጠላፊዎች በውስጣችን መኖራቸውን ከእስካሁኑም ድርጊታቸው በመረዳት የተጀመሩ ምርመራዎችንም በማጤንና ባለመዘንጋት ትግሉን በመነጋገርና በመደጋገፍ ከግብ እንድናደርሰው ወንድማዊ ጥሪያችንን እያስተላለፍን እንደ እስካሁን ሁሉ ከእውነተኛ ፋኖቻችን ጎን ተሰልፈን ሁለገብ ድጋፋችንን የምናከናውን መሆናችንን በቁርጠኝነት እናሳውቃለን። ይህንኑ ለማስቻልም መዋቅራችንን ተጠቅመን በቅርቡ ተከታታይ ውይይቶችን እናደርጋለን። በአማራዊ ጨዋነት የትግሉ ተግዳሮቶችና የመውጫ እድሎችን እንመክራለን። በህልውና ትግላችን ላይ የተሰሩ አደገኛ ሴራዎችን በመረጃ በማስረጃ እናጋልጣለን። ሶስተኛ፣ ከዚህ በኋላ የምናደርገው ሁለገብ ድጋፍም ለአንድ አደረጃጀት ወይንም አሰላለፍ የወገን ብቻ ሳይሆን በአጠቃላይ እውነተኛ ለሆኑና በአገዛዙ ላልተጠለፉ የአማራ ታጋዮች መሆኑን ለማሳወቅ እንወዳለን። እውነኛ ድምፅ አጥተው በጫጫታና በግርግር መስዋዕትነታቸው ለታፈኑ የፋኖ ኃይሎች ሁሉ ያለምንም አድሎ ድጋፋችን ተጠናክሮ እንደሚቀጥል ቃል እንገባለን። ለድርጅታዊ ትግል ሁሌም ታማኞች ነን። ድርጅታችን ለማጠናከር ከሌሎች ጋር በትብብር በህብረትና በቅንጅት መስራት መሬት ላይ ላለው ትግል አዋሃጅ እርሾ እንደሚሆን እናምናለን። ለዚህም በውጭ አገራት ሆነው ለአማራ ህዝብ ህልውና መረጋገጥ ሌት ተቀን ከሚደክሙ በድርጅታዊ ትግል እምነት ካላቸው ወገኖቻችን ጋርም በጋራ ለመስራት ዝግጁነታችን እንገልጻለን። ድል ለአማራ ህዝብ። ከ11ዱ የውጭ ኮሚቴ ሥራ አስፈጻሚዎች ሰኔ 14 ቀን 20 አስራ ሰባት ዓመተ ምህረት